ክበር ባለይ ነገር ክበር ባለይ ነገር የለህም ከኔ መለው ሁሉ ቃንተነ ተዋናዊት ንግሥት ፍቅሬ የመውለጃ ቀኗን መቃረቡን ምክንያት በማድረግ ወዳጆቿ፣ ጓደኞቿ፣ የሥራ ባልደረቦቿ ጥሩ የሚባልን እጅግ ስሜታዊ ያረጋትን ቤቢ ሻወር ፕሮግራም በማዘጋጀት ሰርፕራይዝ አድርገዋታል። አርቲስት ንግስት ፍቅሬ በነበራት የቤቢ ሻወር ፕሮግራም ላይ ከመጀመሪያው እስከ መጨረሻው በሚባለው የፕሮግራሙ ሂደት ላይ በእንባ እየታጀበች እጅግ ስሜታዊ በመሆን ፈጣሪ አምላኳን እንዲሁም ወዳጅ ጓደኞቿን እጅግ ልብ የሚነካ መልእክትን ተናግራለች። ብዙዎች በዚህን ያህል ደረጃ እንዴት ልታለቅ ስቻለች እንዴትስ ስሜታዊ በመሆን ፕሮግራሙን ተካፈለች እያሉ ብዙዎች ሀሳብ አስተያየት እየሰጡበት ይገኛል። ዳሩ ግን ንግስት ፍቅሬ እኔ የተደረገልኝ እጅግ የተለየ ነው በ በማለት ለሕዝቡ መልእክቷን አስተላልፋለች። ሙሉ መረጃውን በተለይም አርቲስቷን ስሜታዊ እንድትሆን ስለ አረጋት ወሳኝ ነጥብ የምንላችሁ ነገሮች ይኖሩናል። ሰላም ጤና ይስጥልን። ውድ የተከበራችሁ የቻናላችን ተከታዮች በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛልን። አዳዲስ በሆኑ መረጃ ዛሬም ብቅ ብለናል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉን ከወዲሁ በአክብሮት እንጠይቃለን። ቀጥታም ይዘንላችሁ ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። እንግዲህ ከጥቂት ሳምንታት በፊት ብዙዎቻችን ተመልክተነዋል። አርቲስት ንግስት ፍቅሬ በኢንስታግራም አካውንቷ ላይ እርጉዝ መሆኗን የሚያሳይ ፎቶና ቪዲዮችን ለቃ ነበር። ብዙዎችም በዚህ ፎቶና ቪዲዮ አማካኝነት እጅግ እጅግ የተለዩ መልእክቶችን ሲያስተላልፉላት እንኳን ደስ አለሽም ሲሏት ተመልክተናል። በተለይ ደግሞ አርቲስት ጓደኞቿ የእሷን ፎቶና ቪዲዮዎች በኢንስታግራም ገጻቸው ላይ በመለጠፍ ጭምር እንኳን ፈጣሪ አምላክ ረዳሽ በማለት መልእክታቸውን ሲያስተላልፉም ተመልክተናል። ይህ በእንዲህ እንዳለ አሁን ላይ አርቲስቷ ሰሜን አሜሪካ እንደ መገኘቷ መጠን በዛው በዙሪያዋ ያሉ አርቲስቶች፣ ወዳጅ አድናቂዎች፣ የስራዎቿ ደግሞ ተከታታዮች ተሰብስበው ሰርፕራይዝ በማድረግ ቤቢሻወር ፕሮግራምን አዘጋጅተውላታል። በዚህ የቤቢሻወር ፕሮግራም ላይ ታዋቂ አርቲስቶች፣ የስራ ባልደረቦቿ፣ ባለቤቷ አብዮት ካሳነሽን በፕሮግራሙ ላይ ተገኝቷል። ታዲያ በፕሮግራሙ መክፈቻ ላይ በእንባ እየታጀበች መልእክትን አስተላልፋ ነበር። ስለ ሁሉም ነገር ፈጣሪን አመሰግ አመሰግናለሁ ስትልም ተሰምታለች። በሌላ በኩል ባለቤቷ አብዮት ካሳነሸ በመደጋገም ፈጣሪ አምላክን አመስግኖ እንዲሁም እመቤቴ ቅድስት ድንግል ማርያም በጉዞዬ ሁሉም ማትለየኝ ደግሜ ደጋግሜ የእሷን ስም እየጠራው ማመስገን እፈልጋለሁ በማለት ጭምር እናትና ልጁን አብሮ አመስግኗል። ብዙዎች ይህን የደመቀውን የቤቢ ሻወር ፕሮግራም ቪዲዮ በመመልከት ፈጣሪ አምላክ እንኳን ረዳሽ፣ ልጅሽንም ለመታቀፍ የአብቃሽ ፈጣሪ አምላክ ከእናንተ ጋር ይሁን በማለት ለአርቲስቶቹ መልክ መልካም ምኞታቸውን አስተላልፈዋል። አንዳንዶች ደግሞ በዚህ ቪዲዮ የተነሳ እንዲህ ሲሉም ተሰምተው ነበር። አርቲስት ንግስት ምን ሆና ነው በዚህ ያህል ደረጃ ስሜታዊ ሆና በእንባ የታጀበችው? ሲሉ ጥያቄን አንስተው ነበር። ዳሩ ግን ንግስቲ ብዙ ውጣውረድን ያየች እህታችን እንደሆነች በጠቅላላው ለማወቅ ችለናል። ይኸውም ከአምስት ዓመታት በፊት የትዳር ሁኔታ የጋብቻ ሁኔቷን መፈጸሟን ተከትሎ አንዳንድ ግለሰቦች ለምን ልጅ አትወልዱም እያሉ የማይገቡ ንግግሮችን በመናገር ጭምር አርቲስቷን እንዲሁም አብዮት ካሳነሽንም የሚያስጨንቁ አልጠፉም ነበረ። አርቲስት ንግስት ከዚህ በፊት በነበራት የፍቅር ታሪክ ከሆነ ግለሰብ ጋር የፍቅር ግንኙነት ውስጥ እንደነበረች፣ በተለይ ደግሞ በልደታው ቀን ታገቢኛለሽ ወይ ሁሉ ብሎ ወዳጅ ጓደኞቿ በተሰበሰቡበት የፍቅር ጥያቄን አቅርቦላት ታገቢኛለሽ ወይም ብሎ ጠይቆ ያንን ሁኔታዋን ተቀብሎ የፍቅር ሕይወት ውስጥ መሆኗን የሚገልጽ ቪዲዮ በተለያዩ ቦታዎች በወቅቱ ሲንሸራሸሩ ነበር። ይሁን እንጂ ይህ የፍቅር ታሪክ ይህ የፍቅር ጉዞ ብዙም ሳይቀጥል እንደተቋጨ ገልጻ ተናግራ ነበር። ከዛ በኋላም ከተወዛዋዡ ብዙዎች ከሚወዱት ከአብዮት ካሳነሽ ጋርም ተመልክተናት ነበር። ብዙዎችም ይህን በማንሳት ከመቼው ወደ አብዮት ሄድሽ ሲሉም ተሰምተው ነበር። ዳሩ ግን አርቲስት ንግሥት ፍቅሬ በካሌብ ሾ በነበራት ከጥቂት ዓመታት በፊትም ባደረገችው ቃለ መጠይቅ እንዲህ ብላ ነበረ። አብዮት ካሳነሽን ከዚህ በፊትም አውቀው ነበረ። ረዘም ያለ ቆይታም ከሱ ጋር ነበረን። እንደ እህትና ወንድም እንተያይ ነበር። ይሁን እንጂ ወደ ፍቅር የተቀ ከቀየረው ከበፊት ፍቅረኛ ጋር መለያየቴን ይፋ አድርጌ በሰላምም ጨርሼ ነው ከአብዮት ጋር አዲስ ህይወትን አዲስ ፍቅርን የጀመርኩት ብላ ነበረ። በተለይ ደግሞ ብዙዎች የሰርጓ ሁኔታ አለመታየቱን በማንሳት ጭምርም ጥያቄ ሲያቀርቡላት ነበር። ለዚህም ታዲያ ይህን መልስ አስከትላ ተናግራ ነበረ። አንዳንዴ ሁሉ ነገር ሚዲያ ላይ መውጣት አለበት ብዬ አላስብም፣ በማለት የሰርግ ሁኔታቸውን ሁለቱ ብቻ በተገኙበት ኬንያ ሀገር በመሄድ የሰርግ ሁኔታቸውን እንደፈጸሙ ገልጻ ተናግራ ተናግራለች። በፊት በነበራት የፍቅር ታሪክ ብዙ ነገሩ አደባባይ የወጣ ስለነበረ ብዙ ሀሳብ ብዙ ሰው የተለያዩ ወሬዎችን የተለያዩ ሀሳቦችን ያነሱ እንደነበር በመግለጽ አንዳንዴ ያለን የፍቅር ህይወት ያለን የፍቅር ታሪክ ደበቅ ቢል ጥሩ ነው ብዬ ስላሰብኩኝ ያለንን የትዳር የጋብቻ ሁኔታም ፈጣሪ አምላክ በፈቀደው በቤተ ክርስቲያን ኬንያ ሀገር በመሄድ አካሂደናል ስትልም ገልጻ ተናግራ ነበር። ታዲያ ከጋብቻቸው በኋላ አብዮትም ከመጣበት አሜሪካና ወደዛው ተመልሶ በአሜሪካን ሀገር ኑሮውን እያረገ ነበር። ንግስትም ኢትዮጵያ በመሆን የተለያዩ ስራዎችን እየሰራች ፕሮሰሳቸውን ጀምሮ ነበረ። ታዲያ ፕሮሰሱን በሰላም አልቆ በሰላም ተሳክቶ ከጥቂት አመታቶች በፊት ባለቤቷ ወደሚገኝበት ወደ አሜሪካን ሀገር አቅንታ ነበረ። ብዙዎችም የተለያዩ ሀሳብ አስተያየቶችን ሲያነሱን ተመልክተን ነበረ። ልጆቹ ውለዱ፣ አሁን ልጅ መውለጃው ሰዓት ነው እያሉ የማይገቡ አንዳንዴ ለእሷ የጠቀሙ በሚመስሉ ኮመንቶች ይችን አርቲስት የሚያሸማቅቁም ሰዎች ተመልክተን ነበር። ዳሩ ግን ልጅን የሚሰጠው ፈጣሪ አምላክ ነውና እሱ በፈቀደው ሰዓትና ጊዜ አርቲስቶቹን እጅግ ደስታ በደስታ አድርጓቸዋል። ብዙዎችም ይህን ክስተት በማስመልከት ነው እንኳን ፈጣሪ አምላክ ረዳሽ ሲሉም የተሰሙት። አርቲስት ንግስት ፍቅሬ ለቤተሰቦቿ የመጀመሪያ ልጅ ስትሆን ከታች ሶስት ወንድሞች አሏት። ቤተሰቦቿ እጅግ ይወዷታል፣ እናቷን በስስት ያዩዋታል። ወንድሞቿ እህታችን ኩራታችን በማለት ስለ እሷ ይገልጻሉ። አንዳንዶች ፊቷ ሴቷን በመመልከት ስትኮሳተር የሚያሳየውን የተለያዩ የፊልም ትወናዎቿንም በማየት እቺ ግለሰብ ኮስታራ ትመስላለች ሲሉም ይገልጿታል። ይሁን እንጂ ቀርቦ ላያት እጅግ ሆደቡቡ እጅግ የምታሳሳ ለብዙ ሰዎች የምትራራ የሰው ችግር የሚገባት ሰዎች በተጨነቁበት ሰዓት እሮጣ የምትደርስ የሰው ጭንቀት የሚገባት እጅግ ሩህሩህ ሴት እንደሆነችም ጭምር ተመስክሮላታል። በተለይ ደግሞ በፈጣሪዋ አምላኳ በእምነቷም እንደማትደራደርና በእምነቷም ጠንከር ያለ አቋም እንዳላት ጭምር ስለ እሷ የተለያዩ መረጃዎች ያሳያል። ይኸው ፈጣሪ አምላክ የእምነቷን የጸሎቷን ዋጋ ከፍሏታል። ከዚህም በላይ የምትደሰትበት ነገር እንዲመጣላት የእውነት ከልብ ተመኝተንላታል። በሌላ በኩል ባለቤቷ ተወዛዋዥ አብዮትም በብዙ ሰዎች ዘንድ የሚወደድ በስራው የሚከበር፣ በተለይ በውዝዋዜው በጭፈራው ዛሬ ድረስ በሰዎች አይን በሰዎች ልብ መቅረት የቻለ እጅግ ጎበዝ አርቲስት ነው። አርቲስቱም በተለያዩ የህይወት ውጣ ውረዶቹ እመቤታችን ቅድስት ድንግል ማርያም ከነ ልጇ ክብር ምስጋና ይግባት በማለት ነው የተለያዩ ንግግሮችን የሚያደርገው። በእምነቱ ጠንከር ያለ ግለሰብ እንደሆነም ጭምር ብዙ በቅርቡ ያሉ ሰዎች ስለሱ ይመሰክሩለታል። በስተ መጨረሻም ዛሬ ከነበሩን መረጃዎች በመነሳት ለሁለቱ አርቲስቶች አንድ መልእክትን ማስተላለፍ ፈለግን። ፈጣሪ አምላክ ከጎናቸው እንዲሆን እንግዲህ በሰላም ልጇን ተገላግላ ክርስትናውንም ልደቱንም እንዲሁ በተመሳሳይ በድምቀት ሆነው ከወዳጅ ዘመዶቻቸው ጋር ማክበር እንዲያበቃቸው የእውነት ከልብ ተመኘን። እስታቸውም ከዚህ በላይ እጥፍ ድርብ እንዲሆንላቸው በመመኘት የዛሬ ቪዲዮዎቻችን እዚህ ላይ እንቋጫለን። በሌሎች መረጃዎቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ፣ ሰላም